በድጋሚ መልካም ፈቃዱ ይሆንልህ። የበዓሉን ምንነት የሚነግረን መጽሐፍ ቅዱስ የዛሬውን ዕለት ማለት ነው። ይሄ ደግሞ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምራችሁ ስታነቡ እንደዚህ ይላል፣ በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ የድንግሊቱም ስም ማርያም መደሊያ ማን ነው የተላከ ገብርኤል ዛሬ ነው የሚባለው ይሄ መጽሐፍ ቅዱስ ላይ የተጻፈው አባቶቻችን ቀምረው ቆጥረው በዚህ ቀን ማለት ነው መጋቢት 29 ቀን ማለት ነው እንኳን አደረሳችሁ የቅዱስ ገብርኤል ድምፅ የተሰማበት ዕለት ማለት ነው የአምስት ሺ አምስት መቶ ዘመን የጨለማ ዘመን ያበቃ ዋዜማው ላይ የሆነበት የአመተኩረኔ የተባለው ዓመተ ፍዳ የተባለው ዘመን ያበቃበት ማለት ነው። ያቺ ቀን አሁን እኛ እዚህ አዲስ ኪዳን ውስጥ ስለሆነ ምንም አይመስልንም። ያን ጊዜ የነበሩ ሰዎች ግን በጣም ይጠብቁት ነበር። እነ ቅዱስ ዳዊትን ጨምሮ ይማጸኑ ነበር። መቼ ነው ይሄንን የምታደርገው? እጅን ከአርያም ላክ፣ ከዚህ አውጣን። ጸሎታችን፣ ምጽዋታችን፣ ጾማችን እንደ መርገም ጨርቅ ሆኗን እስኪሙ ድረስ ምንም አይጠቅመን። የሞት አገልግሎት ነው። መቼ ነው የምንወጣው? መቼ ነው የገባኸውን ቃል ልትፈጽምልን? ያ ሊጠብቁ ነበር። መብራት ጠፍቶ በጨለማ ውስጥ ምንም ስራ መስራት ሲል ተጨንቀል እንደምንጠበቀው ማለት ነው። አሁን የከተማ ሰዎች የሆነ ነገር እያደረግን መብራት ልም ሲል ጸጥ ነው፣ መብራቱ እስከሚመጣ ልክ ሲመጣ ደግሞ ምንደሰተሆን ስ በትንሽ ነገር ይሄ በሻማ በባት በኩራዝ የሚያርፈ ማለት ነው። ያ በጣም የሚዳሰስ ጨለማ የነበረበት ዘመን ነው። አንዲት ብላቴና ብቻዋን ሰማይን ከምድር ጋር ለማገናኘት የተመረጠች ለብቻዋ ትኖር የነበረች ተጠብቃ በአዳም ገላ የነበረች ነጭ እንቁ የተባለች ዓለምን ለማዳን ምክንያት የሆነች ወደ እሷ ተናገር በክብር ማለት ነው። ማናገረችው መልአኩ ወደ እሷ ገብቶ ደስ ይበልሽ ጸጋ የመላብሽ ወይ ጌታ ከአንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ። እሷን ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አስበች መልአኩ እንዲህ አላት፤ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያቆብ ቤትም ላይ ለዘላለም ይነግሳል። ለመንግስቱ መጨረሻ የለውም! መልአኩ ማርያምን መልአኩ ወንድ ስለማላው ይህ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት መንፈስ ቅዱስ ባንቺ ላይ ይመጣል፣ የሉ ኃይል የሚጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ኖ ዘመድሽ ኤልሳቤጥ ደግሞ በእርጅናዋ ወንድ ልጅ ፀንሳለች። ለእርሷም መካን ትባል ለነበረች ስድስት ወር ሆኗል

በቅጽበት በዚህች ዕለት አካላዊ ካል በማህፀኗ አደረ ከስጋዋ ስጋ ከነሷ ነፍስ ነስቶ ሰው ሆነ፣ በማህፀኗ ተቀረጸ ይላል። እግዚአብሔር ክስ ጋር ይሆ መጋቢት ያዘል ምክንትይ ባቸው መጽሐፍ ቅዱስ የተለያዩ ኩርሳት መጽሐፍ አስቀምጦታል። በተለይ ዛሬ ይህቺ ዕለት መጋቢት 29 ቀን የበዓላት ሁሉ በኩር ናት። በኩር ማለት መጀመሪያ። ለመሰቀሉ መጸነሱ ይቀድማል። ለመሰቀሉ መወለዱ ይቀድማል። ለመወለዱ መጸነሱ፣ ለመጸነሱ ብስራቱ። ስለዚህ የበዓላቱ ሁሉ በኩር ናት። ተወለደ፣ ተሰቀለ፣ ሞተ፣ ተነሳ፣ አድረገ ዳግመኛ ይመጣል ለማለት እቺ ይቀድማታል

ብሮ በማህፀን ሰይጣን ወይም አጋንንት ርኩስ መንፈስ ከህፃኑ ጋር እየተቆራኘ ይጸነስ ነበር። በእርግማን ምክንያት ማለት ነው። እናቶች ሲፀምሱ አብረው ሰይጣንም ተቆራኝቶ ይጸነስ ነበር፣ ርኩስ መንፈስ ማለት ነው። በዚህ ቀን ግን አበቃ። ከዚህ በኋላ ወደ እናቶች ማህፀን አይመጣም፣ ሰበረው። እግዚአብሔር በእመቤታችን በቅድስት ድንግል ማርያም አማካይነት በማህፀን ፅንስን መቆራኘት ያቆመ በት ቀን ነው። ደግሞስ ሽንፈቱ የተጀመረበት ዕለት ነው። እግዚአብሔር ክብር ምስጋና ይሞሉ። የተለየለት ነው። ድህነት ተጀምሯል። ለጌታችን ኢየሱስ ክርስቶስን ከቸር አባቱና ይቅርባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ለዘላለም ይሆን ይላል። ይሄ ስንትሳሩ ነው። አሁን በቀጥታ በዓሉ ለምንድን ነው የሚከበረው የሚሆን ካየን፣ እንዴት እንደሚከበር ደግሞ ነው ቤተ ክርስቲያኑ የበዓሉን ትልቅነት የምትገልጸው የማይታየውን እያሳየች የማይዳሰሰውን እያስዳሰሰች ክልክል የሆነውን ነገር ይፋ አድርጋል፣ ውድ የሆነውን ምስኪኗል። ሰማይና ምድር የሚገናኝበት የክርስቶስ ቅዱስ ላምና ክቡር የሚፈተትበት ታቦት አውጡት፣ አንጎታ ክብሮ በዓሉ የበዓሉን ትልቅነት ለመግለጽ ማለት። በነገራችን ላይ አንድ ካህን ሲሞትም ለቀብሩ ጊዜ ታቦት ይወጡ ያከብረው ይዳስሱ የነበረው ታቦት ንብረቱ እግዚአብሔር በሰጠው ጸጋ ማለት ነው። ታቦት አውጥታ ነው የምትከብረው። ቤተክርስቲያን፣ የተለየ ቦታ ላይ ያላት ለክርስትና ማለት ነው። ክርስቶስን ስትሰብክን የኖረች ናት። የምትሰብከው ትላንት እንደነገርኳችሁ በማሳየት በማስነካት በማስዳሰስ ቦታው በመውሰድ ነው። በማነምነም ብቻ ነው ምራ። በቤተክርስቲያናችን ብርቅም ድንቅም አለ። ደግሞ ዝም ብሎ ማይነገሩ ንባብ የሚያቀሩ አሉ። ንባብ የሚያስተካክሉ ንባብ ንባብ ትርጓሚ ደግሞ ምታከብር በዓል ስታከብር ታቦት ታወጣለች። ብዙ ሰው ካቀስል በጥቂቱ መጽሐፈ ኢያሱ ምዕራፍ ሦስት ቁጥር ሦስት ላይ እንደዚህ የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር ሁለት ሺህ ክንድ ያህል ይሆን። በዚህ መንገድ በፊት አልሄዳችሁበትን የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ፣ ይላል። የፈለግኩት ከሰፈራችሁ ተነስታችሁ ተከተሉ የሚለው ቃል በጣም የሚገርም። አሁን ኬት ይመጣሉ። እኛ ከሰፈራችን ተማሪዎች ካሉ ከትምህርት ቤት፣ ሰራተኞች ካሉ ከመስሪያ ቤት። መስሪያ ቤቱም ሰፈር ውስጥ ነው ያሉት፣ ትምህርት ቤቱም ሰፈር ውስጥ ነው ያሉት። የእግዚአብሔርን የቃል ኪዳን ታቦት ካህናት ተሸክማችሁ ስታዩ ከሰፈራችሁ ተነሱና ተከተሉ ነው ያሉት። በህግ አምላክ መዳን በኢየሱስ ነው በሉ አላለም። ታቦት ነው በሉ አላለም። መጽሐፍ ተከተል አንተ፣ ታቦት ተከታይ ነህ። ታቦት ለመንቀፍ መልት የለህም። መከተል መልት ነው። አልከተልን ካልክ መሳለብ አትችልም። መጽሐፍ ቅዱስ ነው የሚለው ተከተሉ። የእናንተ ስራ መከተል ነው። ታቦት ተከታዮች ነን። እንኳን ደስ አላችሁ። ሌላ ነገር

ይኮ መታደል እኮ ነው። የዚህ ስቤት ልጆች መሆኑ መታደል ነው። በጣም መታደል ነው። ተሸክመውት ስታዩ ሰፈር፣ መስፈሪያ መዋያ፣ ይሄ መዳሪያ፣ መኳያ፣ ውሸታሙ እውነተኛውም የሚገኝበት መጠቃቀሚያ ነው። በሰፈር ውስጥ ልጅነት አይሰጥም። በሰፈር ውስጥ ታቦት የለም። በሰፈር ውስጥ ኑዛዜ የለም። ቢኖርም ፍጹም አይደለም። ካህን መጥቶ ስለ ኃጢአታችን ብንናዘዝ ወይ ኑዛዜ ቢሰጠን በዛው ብንቀር ፍጹም አይደለም። ወደ ነጠቅሲያ መጥቶ ስለሆነው መከበር ያስፈልጋል። ሰፈር ውስጥ ፍጹም ድነት ይ ጅማሬ ሊኖር ይችላል። ዋማሪ ሊኖር ይችላል። ካህን መጥቶ ሊጠይቅ ይችላል። የመማማሪያ መርሐ ግብር ሊኖር ይችላል። ፍጻሜው ግን ቤተክርስቲያን ከሰፈር ውጭ ያለን ለዚህ ነው። መሪ ምንባባችንን እ በጣም የሚገር አራት ነገሮችን ይነግረናል። የዚህ መጽሐፍ ፀሐፊ ምንድን ነው መጽሐፍ እያስኑራር ሶስት ህዝቡን የአምላካችሁን የእግዚአብሔርን ቃል ኪዳን ታቦት ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉ ነው ያለ። በዚህ ውስጥ አራት ነገሮችን ይነግሮናል። አንደኛ ታቦት የማን መሆኑን ነግሮናል። ልባሉ ሲጀምር ታቦት የማን እንደሆነ ነው የሚነገር። ይናገሩ የአምላካችሁን የእግዚአብሔርን የቃል ኪዳን ታቦት ይላል። ታቦት ይባል፣ የእግዚአብሔር ታቦት ይሏል መጽሐፍ ቅዱስ። ለነገሩ አህያ የምትጭነውን አትበላውም ይባል። ማር ጭናችሁ ማር ሰቷታላችሁ፣ ምርት ምርጥ ምርጥ ነገር ነው አትበለው። መጽሐፍ ቅዱስ መሸከም ብቻ ያሰብ በሽተን ብቻ ያዝ ማንበብ ብቻ ያዝ። መጽሐፍ ቅዱስ ነው ነው ለመገናገል ኦሪት አያስፈልግም የሚሉ ሰዎች አሉ። በጣም የሚገርም ኦሪት እኮ ነው አትግደል ብትለው፣ ኦሪት እኮ ነው አትዘማ ብትለው፣ ኦሪት ነች ጣዖት አታምለት ብትለው። ኦሪት አያስፈልግም ካለ መገዳደል አለብን ማለት ነው። ኦሪት አያስፈልግም ካለ ጣዖት ማምለክ አለብን ማለት ነው። ህጉን የሰጠን እኮ በኦሪት ነው። እንዴት ኦሪት አያስፈልግም ነው? ጥላ አያስፈልግም እንደ አካል ከአካል

በኦሪት ታቦት ነበር አልቀረ ወደ አዲስ ኪዳን መጥቶ እኮ አለብን። ዝም ብሎ የእግዚአብሔር የቃል ኪዳኑ ታቦት ታቦት የምን እንደሆነ ነገር አልኳቸው። ነው ማለት ከማን ጋር የቃል ኪዳኑ ታቦት? ይሄ ታቦት የቃል ኪዳን ታቦት፣ ቃል ኪዳን አለ ማለት ነው። በኋላ አሳያቸው እግዚአብሔር ለእኛ የሰጠን ቃል ለ የቃል ኪዳን ታቦት። ቀጠለና ታቦቱን የሚያከምረው ማን እንደሆነ ደግሞ ነገ ታቦት ሸክም አይደለም። ሸክም ቢሆን ወጣቶቹ ከካናቱ የላለ ጡንቻ ናቸው። እነሱ ብዙ ማን እንደሚያከምረው ለይቶ ነገነ። ሌዋውያን ካህናት ማንም ሰው አይነካልም ታውት ማን ሌዋውያን ካህናት ብቻ እንደሚያከብሩት ነገር በቆሪቱ ከሌዊ ወገን ክህነት ይወጣና ይሰጥ ስለነበር ነው። በአዲስ ኪዳን ለሁሉም ነው ክህነት ቢሰጥ የተፈቀደልን። አራተኛ ምድያ አከባበሩ የሚነገር አከባበሩ በእናንተና በታቦቱ መካከል ያለው ርቀት በስፍር ሁለት ሺህ ክንድ ይሁን ይላል። ሁለት ሺህ ክንድ ስንት ሜትር ነው አንድ ሺህ ሜትር ምክንያቱም ሁለት ክንድ አንድ ሜትር ነው አይደል ሁለት ሺህ ክንድ ሲሆን ስንት ሜትር ይሆናል ማለት ነው አንድ ሺህ ሜትር ሁለት ነገር ነው የነገረን አንደኛ በታቦትና በእናንተ መካከል ርቀት ይሆናል ሁለተኛ ተከተቡት ነው ያሉት ታቦት መቅረብ አይቻልም በጣም ቦታችንንም ነግሮናል ርቀታችንንም ነግሮናል ተከተቡት አሁን ቀረብ ብለን ነው የምናደገው ለምን ያለን ቦታ ጠባብ ስለሆነ። ዘመኑ የአዲስ ኪዳን ዘመን ስለሆነ ባህሪ ስለሆነ ካህናቱን አስቀድመን ከፊት ዲያቆናቱ አሉ፣ ቃጭል ይዘው መዘምራኑ አሉ፣ መለከት እንደሚነፋው በኦሪቱ ማለት ነው እያወጁ ሄዳሉ። ሌላው ከኋላ ይከተላል። ታቦት ተከተሉ የተባሉ አራቱን ነገሮች ነግሮናል። ታቦት ለመጀመሪያ ጊዜ ታቦት ተብሎ የተጠራው የትና ማን እንደሆነ ታውቃላችሁ? ማን የጠራው ታቦት ለመጀመሪያ ጊዜ እግዚአብሔር ነው፣ ሰው አይደለም።

ቃሉ ስለተጻፈበት ነው። ቃሉ ደግሞ ምስክር የሆነው እንዴት ነው? የምመሰክርባችሁ ሚያደለው ጽላት ነው። አሁን እኛ ስንጠራ አንድ ላይ ጽላት ማህደር ነው፣ ነያዣ ነው። አሁን አባቶቻችን በታቦቱ ውስጥ ጽላቱን ታቦቱን ስራ ነው ከዛ በኋላ እኔ የምሰጥህን ጽላት አሉ ታቁታላቸኋል። ሙሴ ምንድን የተቀበለው በሲያተ ነው ጽላት ነው። እኔ የምሰጥህን ጽላት በዚያ ውስጥ ታኖረዋለህ። የት ውስጥ ታኖረዋለህ? ታቦት ውስጥ። የዚህ ቤተክርስቲያን ልጆች በመሆናቸው አትቅስም። መጽሐፍ ቅዱስ ገልጦ ስታዩ ይህ ወደሌ አዳራሽ ባኖረ ወንበርና ጠረጴዛ ጋ ነው የለም። መጽሐፍ ቅዱስ ጽላቱን ታቦት ውስጥ አስቀምጠዋል። ከዛስ የሚቀጥለውን ደግሞ ስሙ ታቦት ውስጥ ጽላቱን አስቀምጥ፣ በዚያ ከአንተ ጋር እገናኛለሁ። በምስክሩ ታቦት ላይ ባለው በስሬት መቅደኛ ላይ ሆኜ አናግርሃለሁ። ከአንተ ጋር የምንነጋገረው በዚህ አማካኝ ዋል ይሄ ነው። ቃል ኪዳን የቃል ኪዳን ታቦት ይባሉ ይ አመስግኖት እግዚአብሔር በውለ የቃል ኪዳኑ ታቦት ማለት ነው። የማናግርህ በዚህ ላይ ሆኜ የወኪሎቻችን ካህናት ቤተ መቅደሱ እየከፈቱ ያናግሩታል። ንጽህናው ካለ ምንም ችግር የለበትም። እግዚአብሔር በታቦት ፊት ሲቆሙ ካህናቱ ያናግራቸዋል። የሚያስተምሩትን ይገልጥላቸዋል። የሚያነዱትን ያሳያቸዋል። ሀብተፈውሳቸውን ያጸኗል። በንጽህና በታቦት ፊት ከቆምን ያናግረናል። እግዚአብሔር የቃል ኪዳን ታቦት ነው። እንወድቃለን፣ እንሰግዳለን፣ እናለቅሳለን። አላያችሁ? እናቶቻችን ተንበርክከው እጃቸው ወደ ሰማይ አድርገው በታቦቱ ፊት ያናግሩታል። የቃልኪዳን ታቦት ስለሆነ የታን የቃልኪዳን ታቦት በመራብ አዘ የታን እግዚአብሔር የሚያናግሩት የት ነው ላይ የመላእክት የቅዱስ ገብርኤል ብስራት መልእክታችን በሰማችበት ቀን የት እናገኛት? መልእክታችን የት እናሳም? የቅዱስ ገብርኤል ቃል የት እንስማል? ራሱ ዚያን የት እናገኘው? በተናገሩ መሰረት ታቦቱ ታውቃላችሁ። አናገሩ ዚያን ትላችሁ። ብዙ ሰው ግን ይቀደዳል። ታቦቱ ነው ታየው። ምን አይወሱ ይሄዋ መምጣት መሄድ፣ ዝም ብሎ በተንተን። ይሄን ነው የምትነግረን። አክብራ አውጥታ ታቦቱ አናግሩት። የሁላችሁ አምላካችሁ የሰጣችሁ ቃል ኪዳን ይሄ ነው። በዚህ ላይ ወኛ አናግራለሁ ብሏል፣ አያትቱም ቃሉ። ስለዚህ አናግሩት ለማለት ታቦት ሲወጣ ወገኑ፣ እንጂ በጣም መጠንቀቅ አለብህ። በጣም ብዙ የሆኑ ሰዎች አናግረውት መፍትሄ አግኝተው ነው የሚሄዱት። ጅላ ጅሉ ነው ዝም ብሎ ተራ ነገር የሚመስለው። በጣም መፍራት ነው። አሁን አሁን ድፍረት ጀምረናል፣ በተለይ በወጣቶቹ ዘንድ ማለት በጣም ድፍረት ወደ ታቦቱ መጠጋት መተሻሸት በጣም ከባድ ነው። የአዲስ ኪዳን ዘመን ስለሆነ ራን ፍሩ ቸርነቱ ስለበዛ እንጂ በጣም ከባ አሁን ጊዜ ለኝ ወደ ታቦቱ በድፍረት ሲጠጉ ብዙ መከራ ያገኛቸው ሰዎች መጽሐፍ ቅዱስ አስቀምጦልናል። ስለዚህ ከአንተ ጋር እገናኛለሁ ይሄ ቃል ኪዳን ነው ማለት። እስራኤላውያን በመንገድ ሲጓዙ በነበረበት ሰዓት ከታቦተ ሕጉ ጋር አብረው እየተጓዙ ብዙ ነገሮች ይፈጸሙላቸው ነበር። እግዚአብሔር በመካከላቸው መኖሩ የሚታወቀው ታቦተ ሕጉ በመካከላቸው ሲገኝ ብዙ ቦታ ላይ የተጽፏል። ለምሳሌ ወደ ዘጸአት ምዕራፍ አርባን ስታለቡ ቁጥር ሰላሳ አምስት ጀምሮ ደመናውን በላዩ ስለነበረ የእግዚአብሔር ክብር ደመናውን በላዩ ስለነበረ የእግዚአብሔር ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ሊገባ ዘንድ አልቻለም። ደመናው ከማደሪያው በተነሳ ጊዜ የእስራኤል ልጆች በመንገዳቸው ሊጓዙ ነበር። ደመናው ባይነሳ እስከሚነሳበት ቀን ድረስ አይጓዙም ነበር። በመንገዳቸውም ሁሉ በእስራኤል ቤት ሁሉ ፊት የእግዚአብሔር ደመና በማደሪያውም ላይ በቀንም ነበር፣ በሌሊትም እሳት ነበር ይላል። እኛ ተጓዦች ነው እስራኤላውያን ሲጓዙ ታቦቱን ይዘው ነበር የተጓዙ። እኛም ደግሞ ተጓዦች። እነሱ ወደ ምድረ ከነአን ወይ ከግብፅ ወጥተው ወደ ተስፋይቱ መሬት ነው የገቡ፣ ወደ ሀገራቸው። እኛ ደግሞ ከዚህ ተነስተን ወደ መንግሥተ ሰማያት። ስለዚህ ሁልጊዜ ታቦቱ በመካከላችን፣ በየቦታው ቤተሰብ የሚሰራው ታቦቱ የሚተከሉ በዚህ ምክንያት የመንግሥተ ሰማያት ተጓዦች ነው እና ግን ይህን ጉዞ ከሰፈራችሁ ተነስታችሁ ተከተሉት ዋናው ትልቁ ነገር እሱ ማጠቃለያ ነው። ከሰፈራችሁ ተነስታችሁ ታቦቱ ተገጠሉ። ሰፈር ምንድን ነው? ሰፈር ጠባቡ፣ ከጠባብ አስተሳሰብ ውጡ። ሰፈር ከንቱና ተራ ልማዱ ከሰፈርተኝነት ሰፈር ከቆያችሁ በጣም ብዙ ፈተና። አንደኛ ሰፈር ውስጥ ቤተመቅደሴ ምን ይሉሃል? ሰፈርተኞቹ መጡ። ቤተመቅደስ አንተ ነው። የጅራጅ ስብከት ነው። ሰፈር ከወቅ እዛ ውስጥ ያደነዙዋል። ቤተመቅደስ ማለት አንተ። ቤተመቅደስ አያስፈልግም ውጣ። ከዛ ምንድን ከመንደር አስተሳሰብ ውጣና ወደ ቤተመቅደስ ና፣ የእግዚአብሔርን ታቦት ተከትል። በሰፈር ውስጥ ሌላ ኢየሱስ አለ። ሌላ ኢየሱስ መጽሐፍ እንደሚለው ሌላ ኢየሱስ ማለት የማያገኘው ይህ ውጣ። ከሰፈር ከሰፈር ጥርጥር ከሰፈር ክህደት፣ ከሰፈር ዘረኝነት፣ ከሰፈር ተንኮል ውጡና የእግዚአብሔር ታቦት ተከተሉ። ታቦት ስናጅብ፣ ታቦት ስንከተል ከሰፈር አስተሳሰብ መውጣት አለ። ከብሔር ከቋንቋ አስተሳሰብ መውጣት አለ። ከዘረኝነት ከጥላቻ ከመለያየት መውጣት አለ። እንደዚህ ሆነን ከተከተል ነው የቃል ኪዳኑ ታቦት ስለሆነ ያናገረን በቸርነቱ ሰጥቶ ከመጥፋት ያዳነ መቀማሪ